ሰላም የኔ ውዶች፣ እንዴናቸው ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ትናንትና እንግዲህ ሄለን ሰሞኑን አዲስ ነገር አለ ጠብቁ ብላለች፣ ጊዜው ሲደርስ አመጣዋለሁ ብላለች። እናንተ የገመታችሁት ነገር አለ፣ እኔ የገመትኩትን ልነግራችሁ እፈልጋለሁ። ምንድን ነው አዲሱ ነገር? ምን ይዛልን ልትመጣ ነው ሄለን? ተረጋጉ። በዛ ጋር ቢኒ እንግዲህ የኔ ውድ እወድሻለሁ፣ የልቤን እንዴት ከፍቼ ላሳይህ እያለ ስቶሪው ላይ ፖስት አድርጓል። አይ ቢኒ እሷ ራሱ በጣም ነው ቆጫት ካንተ በመለየቷ ነገር ግን እህትህ የፍቅር መቀስ የፍቅር መቀስ ስለሆነች ያው ካንተ እንድትርቅ አድርጋታለች። እና ሄሉሻ የኔ ቆንጆ ቤት ስለቀየርሽ ደስ ብሎኛል፣ ሊምጠርጠረ ነበር። በእርግጥ ስለወጣሽ ደስ ብሎኛል። ምክንያቱም እንደዚህ አይነት ጭቅጭቅና ንትርክ ሰሞኑን ኢትዮ ላይ ስልችል ድከምና ያለን ና ሲቀጥል ደግሞ ብዙዎቻችሁ ካለቢኒ መኖር የማትችል የሚመስላችሁ ሰዎች ይሄው ካለቢኒ መኖር ትችላለች፣ ብቻዋን መኖር ትችላለች። ቢኒን በግድ ከኔ ጋር ሆናለችው፣ በግድ እያስገደደችው ነው፣ ከእሷ ጋር እንዲሆን ያደረገችው፣ ማንም የላትም ብቸኛ ናት ምናምን ስትለው የነበራችሁ ወይል እንግዲህ ተመልሶላችኋል ብዬ አስባለሁ። እሷ ብቻዋን መሆንም ትችላለች ገባችሁ? እንደምትችል አሳይታናለች። ምክንያቱም ከዚህ በፊት ብዙ መከራና ና ስቃይ ስላሳለፈች የበሰበሰ ዝናብ አይፈራም ይባላል። ብዙ ችግርና መከራ ያሳለፈ ሰው በትንሽ ነገር አይሰበርም። በነገራችን ላይ ችግር፣ መከራ፣ ስቃይ በጣም ነው የሚያጠነክረው ማለት ነው። እና ሄል አሁን በትንሽ ነገር መሰበር፣ ማልቀስ ምናምን የለም። ነገሮችን ለበጎ ነው እያለች ከነገሮች እየተማረች አሁን። በነገራችን ላይ ሄል እንደ በፊት አይደለችም፣ በጣም ተቀይራለች። ትንንሽ ነገር ነበር በፊት ሴት የሚሰብሯት፣ ተስፋ የሚያስቆርጧት እና አሁን ግን በቃ የሚሆኑትን ነገሮች ሁሉ ለበጎ ነው ብላ ነው ያለፈችው። ስለ ቢኒ እንግዲህ ምንም አይነት መጥፎ ነገር ያወራችው ነገር የለም። ስለዚህ ምናልባት ከእሱ ጋም ሊመለሱም ላይመለሱም ይችላሉ። ቢመለሱም ግን ከዚህ በኋላ ቤቷን አታሳየውም፣ እኔም እንድታሳየው አልፈልግም። ምክንያቱም ስላመነችውና ከልቧ ስለቀረበች ቤቱን ስላሳየችው ነው። ለእህቱ አሳይቷት ከዛ በኋላ ነው ነገሮች የተበለሻሹ። ስለዚህ ሄሉሻ እንግዲህ ብቻዋን መቆም ትችላለች። ተግባባና ቢኒም በግድ ነው ምናምን ያላችሁት ይሄ ጉልቅ ቀረግችው እንደቆሸሸካል። ሲ ለማንኛውም አብረው የመሆን እድል ስላላቸው ብዙ እንዳታወሩ። ሌላ እንግዲህ ቸኮሌቷ ማርክን በጥፊ ጠፍጥፋው ሄደችው፣ በቀድሞ እንዳመጣች ትናንት ደግሞ በጥፊ መታሸዋ በጣም ያሳዝናል። አይ ማርክ የኔ ወንድም፣ አይዞ ሌላ ፍቅር የናት ኔ ማር፣ እንዴት ነው ያማረባት ጋይስ። ለማንኛውም ፍቅር በኢንስታግራም መታለች፣ የኔ ውዶች ፎሎ አድርጓት ሂዱና፣ ኢንስታግራም ላይ ፍቅርን ማለት ነው። የኢንስታግራም ስሟ ላይ እንትን ነኝ ኮሚኒቲ ወይም ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ እየሄዳችሁ ፎሎ ፎሎ ብሏት ማለት ነው ፍቅርዬን ስለዚህ አሁን በአዲስ ቪዲዮ እንደመጣሁ ልነግራችሁ ነው አልሰማችሁ እንደው ይየ ነው ደህና ናችሁ ደህና ናችሁ የኔ ውዶች የኔ ማሮች የኔ ፍቅሮች እኔ በጣም ደህና ነኝ እግዚአብሔር ይመስገን ዛሬ አረበለው ሰማኝ ወሬ ማውራት እያቃተሽ ነው በነገራችን ላይ ሙቀቱ እንዴት እንደው ልደግራቸው አልችልም። ፈጣሪ ወይ ኢየሱስ ክርስቶስ ምን አለ እንደው አገሬ ቤት መልሰኝ። አሁን ሮሮና ጸሎት ልታደርጊ ነው? ይመጣሽ ወይስ ልታወሪ ወሬ ወሬ? እሺ እሺ፣ እንዴናችሁ ግን በማርያም ደህና ናችሁ? ሰሞኑን ግን ዩቲዩብ ላይ በጣም ቀውጥ እየወረደ ነው። በቃ ሁሉም ሰው እየተደባደብ ነው። እንዴ ድብድብ እንዴ፣ የድብድብ መድረክ እኮ ነው እናንተ። በዛም ሲሄድ ድብድብ፣ በዚህም ሲሄድ ድብድብ፣ እነ ሀይኒ ቤት ሲሄድ ቡራና ዳኒ ድብድብ ትንቅ ንቅ ሊጋደሉ፣ ኦሮ ጉድ በዛ ደግሞ እነ ቸኮሌቷና እነ ማርክ ቤት ሲሄድ ቸኮሌቷ ማርክን በጥፊ ጩልል ስታደርገው ኦግዞ ብዬ እኔ ጉንጨንሽ፣ መለስ በዛ ጋር ደግሞ ደሞ ሩታና ነጽ እየ ተጠፋጠፉ ኡኡ ወራየት ለሂር እያልኩ በቃ ትናንትና ምሄድ በት ነው ያጣውና፣ እንግዲህ ከጭቅጭቅ ከጭቅጭቅ ቪዲዮ ወጣ ብለን ከሔሉ ጋር ነው የባሰው። ማይረቡ ማይረቡ ሲያስጠሉ አናደዱኝ። ሰሞኑ እና ሀይሚ በጣም ነበር መወዳቸው፣ ግን ሰሞኑን በጣም ሁሌ እየተጨቃጨቁ ደብረውኛል። ስለዚህ ሔሉ ጋኑን የእሷ ጥርሲ በቃና ሌባስ ደግሞ ፍቅርዬ እየጠፋሽ ነው። በነገራችን ላይ አራታይ፣ አንች ልጅ ረታይ፣ አትጥፊ፣ ረታይ፣ ረታይ። ለማንኛውም ሄለን ሰሞኑን አዲስ ነገር አለ ሰርፕራይዝ ትደረጋላችሁ ብላለች። እሺ፣ ምንድነው አዲስ ነገሩ? ምን ይመስላችኋል? እናንተ እስኪ ገምቱ። እኔማ የሆነ ነገር አእምሮ ላ አቃጨለብኝ አቃጨለብኝ። አሁን አንዳንድ ሰዎች ስናደዳላችሁ እንግዲህ እንደዚህ ስለ አይድሌ ከእናንተ ስድብ ይጠብቀኝ። ለማንኛውም እንዳትሳደቡ ግን፣ እኔ ያሰብኩትን ልንገራችሁ ልንገራችሁ። ምንድን ነው ያሰብሽው? በሉኛ፣ በሉኝ ካላላችሁ እኔ ወሬ ሰዋራ በጣም ሴንሴት ማረጋችሁ፣ ነገር ለ ግራ የሚገባኝ እኔ አሳኩት እንደሳቃላችሁ ቀስ ብዬ ላውራችሁ ከማርክ ጋር ሊታረቁ እንደሆን ብዬ ነው። ማርክ ጋር ሊታረቁ እንደሆን እናተ ምን ይታወቃል? ፈጣሪ የሚያድርጎን አታውቁም። አሁን አብረሽና ፍቅር አብረ ይመጣሉ ብለን አስበን እናውቃለን አናቅም። ግን አብረው መጥተው ነበር፣ ታርቀው ነበረ። ሔሉና ማርክ ደግሞ የተጣሉበት ምንም አይነት ነገር የለም። ግድ ፍቅረኛ መሆን እኮ አይደለም። ግን አብረው ቢመጡ ደስ አይላችሁ? ልክ እንደ አብርሽና እንደ ፍቅር ያኔ እህትና ወንድም ሆነው ከዛ ፎንቃ ከገባ ደግሞ ወደዛ ወደ ድሮ ፍቅራቸው ቢመለሱ ምን ትላላችሁ? እሺ ይመለሱ ግን በቃ አብሮ ቢሰሩ ግን ደስ አይላችሁም? እስቲ ደስ አይለንም የምትሉ ኮሜንት ጻፉ። እኔ በጣም ነው ደስ ቢለኝ ፍቅረኛ ባይሆኑም እህትና ወንድም ሆነው ቢሰሩ በጣም ደስ ይለኛል። እሷ ሄደች ሌላ ሰው ከምታሟሽ እሱ ሄደ ሌላ ሰው ከሚያሟሽ አብሮ ቢሰሩ ደስ ይለኛል። ቻኮሌቷ እንደሆነች እንግዲህ በጥፍ እየጠፈጠፈች ነው፣ ማንነቷ በሙሉ ተቀይሯል። ጭራሽ እጇን አነሳች እራሷ፣ ጎረምሳ ካመጣች በኋላ እና ከወንድ ጋር ሲሄድሽ ምንም ሊያስብ አይችልም አርኬ። አንድ ወንድ ሴትን ከሌላ ወንድ ጋር ካያት ምን ሊያስብ ይችላል? ይህን ነው ሊያስብ የሚችለው። እና አንቺ ቸኮሌት ቤዛ፣ እኔ ቆንጆ በጣም ደስ ትይ ነበር፣ ወድሽ ነበር። ግን አሁን ግን በጣም እያበዛሽ ነው፣ የሆነ ቅጥ እያጣሽ ነው። ወይ ፍቅረኛ ሁኚ፣ ከዛ ውጭ ግን ከህይወት ውልቅ በይ። የጠራሽ ምንድነው? ልጁን የበለጠ የምትሰባብሪው ማለት ነው ሄልን አዲስ ነገር ያለችው ይሄ ቢሆንስ ብዬ አእምሮ ይሌ መጣለኝ። እንግዲህ እናንተ የመጣላችሁ ካለ ደግሞ ጻፉ። ሊሙ ወይም ደግሞ ሌላ ጓደኛ አምጥታል ታስተዋውቀ እንደሆነ ምክንያቱም ኢትዮጵያ ካፕል ካልሆናችሁ ቪው አይኖርም። እና ሄልን ማን እንድታመጣልን ይሁን እናንተ? ኦሮ እኔ ለማየት በጣም ነው የጓጓሁት ይህን አዲስ ነገር። ብቻ ግን እንደዛ ደስ ብሏት ስላየሁት እኔ በጣም ነው ደስ ያለኝ። እውነት የምሬን ነው የምላችሁ። ምን አድርጋት ይሁን ብዬ በጣም ነበር የጨነቀኝ። ይቺ የሆነች ተንከሲስ ቦርኮ ሴትዮ ማለት ነው እና ከጭቅጭቅ ከድብድብ መራቅ አንዳንዴ ሄደን የውሳኔ ሰው ናት። የምር በጣም ቶሎ ነው የምትወስነው። በቃ አንዴ ከወሰነች ወሰነች ነው በቃ፣ ቶሎ ቁርጥ ብላ ነው የምትወስነው እና አንዳንዴ ውሳኔ ሰው ሁኑ ሴቶችዬ። አብተሽ ለጥለጡ ዛሬ ሄዳለሁ ነገ ሄዳለሁ። ሌላ ደግሞ የሚልሽ ነገር ቢኖር ነጻነት፣ ስለ ነጻነትም ላዋራ ነበር ቅድም፣ ያሳኩት ግን ረስቻታለሁ። እሺ ነፂ፣ የኔ ቸኮሌት ነጻነት እስኪ ፍቅርና ሔሉን እይና ከነሱ ተማሪ እንዶኒ ኩል ለሚያምር ወንድም እንደዚህ፣ በተጠፈጠብሽ በተሰደብሽ፣ ክብርሽ በወረደ ለዚህ ዝንጀሮ ከዝንጀሮ መለስ ስለሚል ሰውዬ እንዴት ነው እንደዚህ ክብርሽን ጥለሽ ምት እንትን ምት? አረ ይቅርብሽ። ሌላ ቆንጅዬ እየቸከስ እና ጣብስ ይሻል። እውነቴን ነው። ነጻነት እንደ ምክር እንዲ እናንታው ምን ትሎታላቸው አሁን? ከሩታ ጋር ሰጣ ገባ ገብታ እንደምን ብላ አብረሽን ትውሰር ነው የምትሉ ወይስ ደግሞ የራሷን ስራ እንደነ ፍቅርና እንደሄሉ ተተው አድርጋ እርስት ታድርጋ የራሷን ህይወት ብትቀጥር አይሻላትም? እኔ ይሄን ዝንጀሮ ሰው ትታ ሌላ ህይወት ጀምራ ቆንጅ እየቸከስ ጠብሳ ብትመጣ ደስ ይለኛል። በቃ እንጂ ከሩታ ጋር ሰጥ አገባ ሁሌ ክርክር እንዲህ ምን ሆነች? ነው ነጻነት ታያት፣ ደመቁ ታያት፣ እዛው እንደፈለጋት ታድገው ማለት ነው። ከፈለገች ትፍተው፣ ከፈለገች ታግባው፣ ከፈለገች ተጠፍጥፈው ተቆረጣጥሞ ትብለው እዛው አንቺ ግን የራስሽን ክብርሽን ጠብቀሽ በስነ ስርዓት ቆንጆ ወንድ ታፈቅሪ። ያለሽ ሁለት የነፍስ ጊንድ ጓደኞች አሁን ሄለን ጓደኛሽ ናት፣ ፍቅር ጓደኛሽ ናት። ስለዚህ ከነሱ ጋር ብትሰሪ ራሱ አሪፍ ነው። ሲቀጥል ልክ እንደ ነሱ እስኪ እነሱን እያቸው፣ እነሱ እንዴት ችግሮችን ተቋቁመው እንዳለፉ ልክ እንዳንቺ የፍቅር ጓደኛ ነበራቸው፣ ከእሱ ጋር ተለያዩ። ከዛ በኋላ እንዴት እንዳለፉ ይተሻቸዋል። መጥተው ወንድ ለምለዋል ከኔ ጋር አሁን በግድ ብለው አላሉ። እነሱ ታዲያ ወንድን ሳይለምኑ ሳይለማመጡ የሚወዱት የሚያፈቅሩት ሰው ከእነሱ ርቆ ግን አልወደቁም። ይሄው እኩል ከእነሱ ጋር እየሄዱ ነው። ይሄው ፍቅር 200 ሺህ ልትገባ ነው። ሄለንም ወደ 150 ሺህ ሄደች ነው። አያችሁ። ስለዚህ አንቺ ብቻሽን መቆም ትችያለሽ። ወንድ መለማመጥ የለብሽም። ወንድ ቢሄድ ወንድ እንደሚመጣ ማሰብ አለብሽ። ሲቀጥል ደግሞ እንደዚህ በግድ አስገድደሽ የኔ ነው ብለሽ ሙጭጭ ብለሽ እንደ ሙጫ ተለጥፈሽ ወደ አንቺ ቢመጣ እንኳን ይሄ ሰው የትዳር አጋር ይሆነኛ ብለሽ እንዳታስቢ። በኋላ አናትሽ ላይ ወጥቶ ነው የሚቆለልብሽ። ምክንያቱም ደመቁን እያት፣ አስገድዳ በግድ የራሱ አደረገች። አሁን ግን ላይዋ ላይ እንደፈለገ እየፈነጨባት ነው። እሱ ብቻ ሳይሆን ቤተሰቦቹ ራሱ ላይዋ ላይ እየፈነጩባት ነው። ወንድሙን አይተሸዋል። ሄጅ፣ ጥርግ በይ ሲላት ማለት ነው። ተቀያየሩባት። ስለዚህ ነጻነት፣ እስኪ እነሱን እያቸው፣ ሁሌ እነሱ ቪዲዮ፣ ከዛ ስንት ችግር እንዳሳለፉ እንዴት እንዳለፉ በቃ ከነሱ እስኪ ምክር ነገር ውሰጅ። ግግም አትበያንች፣ ራሱ አትገግሚ። አረ በስማም። እና አንዳንዴማ ሴቶች የክብራችሁን ጥብቅ አድርጉ እንጂ ክብረሽን ጠብቀሽ ከሰራሽ ሁሉም ሰው ነው የሚወድሽ። ከዛ ውጭ ግን እንደዚህ ከባለ ትዳር ተዳር አለው እየተባለ ተቀናቃኝ ፓርቲ መጥቶ ከእሷ እንደምን ብለሽ ቀምተሽ ብትወስጂው ራሱ ትዳር እንደመሆንሽ ማወቅ አለብሽ።